ልጆቻችሁን የአይምሮ እድገት ለመጨመር እነዚህን ነገሮች ተጠቀሙ። ሰላም፣ እንዴት ናችሁ? ሶስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደ ሶስና ቲቪ በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ሀሳብ የልጆቻችንን አይምሮ ፍቅር በተሞላበት ትህትና በተሞላበት እና በተፈጥሯዊ በሆነ መንገድ በወላጅነት መንገድ እንዴት አድርገን እንዲዳብር ወይም ደግሞ ደረጃውን ጠብቆ እንዲሄድ እናደርገው የሚለውን ሀሳብ ነው ላቸው የመጣት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እርግጠኛ ነኝ የሆነ ቁም ነገር ታገኙበታላችሁ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለ ልጆች አስተዳደግ ማወቅ የምትፈልጉት ነገር ካለም እንዲሁም ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ሀሳቡ ልሄድ ልጆቻችን ላይ የምናደርጋቸው ማንኛውም ጥሩ ሆነ መጥፎ ነገሮች አሁን ላይ ብቻ ሳይሆን ህይወታቸውም ሙሉ ለውድቀታቸውም ለስኬታቸውም የራሳቸው የሆነ ተጽዕኖ አላቸው ማለት ነው። ስለዚህ የልጆቻችንን አእምሮ ለማሳደግ እና በጥሩ መንገድ እንዲሄድ ለማድረግ የኛ የወላጆች እገዛ ይግድ ይላል። ለሚገጥማቸው ሰክሰስም ይሁን እንዳልኳችሁ ለሚገጥማቸው መጥፎ ነገር አሁን ላይ የሚያደርጉት አሁን ላይ እኛ በወላጆች አማካኝነት የሚጣለው አሻራ ትልቅ አስተዋጽኦ አለው። ስለዚህ ቀጥታ ወደ ሀሳቡ ልሄድላችሁ። ምን ምን ነገሮችን እናድርግ ጠቃሚ ጠቃሚ ሀሳቦችን አነሳላችኋለሁ። አብሯችሁ ይንቆይ። አንደኛው ሀሳብ ምንድን ነው? ልጆቻችን ነገሮችን የሚረዱት የሚያውቁት ከመጀመሪያዎቹ እድሜያቸው ጀምሮ የሚያውቁት የሚረዱት በመዳሰስ፣ በመንካት፣ በማሽተት፣ በማየት ነው። ስለዚህ የልጆችን መዋያ የሚቆዩበትን ቦታ ኢንቫይሮንመንታቸውን በተለያየ ነገሮች ሪች ማድረግ ምቹ ማድረግ ያስፈልጋል። በተቻለ መጠን ለምሳሌ በአበቦች እንዲጫወቱ አበቦችን እንዲዳስሱ፣ እንዲያዩ፣ እንዳያሸቱ ማድረግ በአፈር በአሸዋ እንዲጫወቱ ማድረግ በውሃ በጭቃ የተለያዩ ቅርጾችን እንዲሰሩ ይህን እድል በምናመቻችላቸው ጊዜ ሀሳባቸውን እንዲገልጹ የአእምሮ እድገታቸው እንዲጨምር ክሬቲቪቲያቸው እንዲጨምር ያደርጋቸዋል። እኛ ብዙ ጊዜ ቆሽሻሉ፣ እንደዚህ ይሆናሉ ነው የምንለው፣ ነገር ግን የአእምሮ እድገታቸው ላይ ትልቅ አስተዋጽኦ አለው። ስለዚህ ኢንቫይሮንመንታቸውን በተቻለ መጠን ሪች ማድረግ በተፈጥሮ ነገሮችም ሊሆኑ ይቻሉ፣ ሰው በሰራሽ የሚገጣጠሙ ነገሮች፣ በአሻንጉሊቶች እዚህን ነገሮች ስናመቻችላቸው የአእምሮ እድገታቸው በጣም ይጨምራል። እንደ ሁለተኛው እኛ ወላጆች በጥሩ ባህሪያችን ለልጆቻችን ሮል ሞዴል መሆን ሰው በማክበር በትህትና በመስጠት በደግነት ጥሩ ነገሮችን በመናገር በማድረግ ሮል ሞዴል ስንሆናቸው ልጆቻችንም እንደዛው የመሆን እድላቸው በጣም ከፍተኛ ነው። እንዲሁም ባህሪያቸውን ሼፕ የማድረግ የአእምሮ እድገታቸው ጣሎታዊ ተጽዕኖ የማድረግ እድሉ በጣም ከፍተኛ ነው። እኛ አሁን ላይ የምናደርገው ድግግሞሽ ልጆቻችን ላይ ካራክተር ወይም ባህሪያቸው ሆኖ ይቀመጣል። ልክ እናንተ መስታወት ፊት ቆማችሁ ራሳችሁን እያያችሁ እንደምታወሩት ልጆቻችንም እኛ የምናደርገውን የምናወራውን እንቅስቃሴችንን እያንዳንዳችንን ነገር ልክ እንደ መስታወት ነው የሚያዩንና የሚረዱን ወደራሳቸው ኮፒ የሚያደርጉት ማለት ነው። በተቻለ መጠን ሮል ሞዴል ሆነን ልጆቻችንን የአይምሮ እድገታቸውን እና ለተለያዩ እድገታቸው በአጠቃላይ አርአያ ሆነን መገኘት አለብን። ማለት ሌላኛው ሀሳብ ልጆች የሚያደርጉትን ትንንሽ ጥረቶቻቸውን ማድነቅ። ለምሳሌ አሁን ላይ ላላቸው የቋንቋ አቅም መጀመሪያ የተናገሯት አንዷ ቃል ዋጋ አላት። ስለዚህ ትንንሽ ነገሮች የሚያደርጓቸውን ጥረቶች ማድነቅና ማበረታታት፣ ፐዘል ሲገጣጥሙ ሊሆን ይችላል፣ በጭቃ የሆነ ነገር ሲሰሩ የሚያደርጓቸውን ነገሮች ስናበረታታቸው ኮርቼ ብሃለው፣ አድርገኸዋል፣ ጎበዝ፣ ታደርገዋለህ እንደዚህ ስንላቸው የአይምሮ እድገታቸው ወይም ደግሞ ያንን ነገር ድጋሚ ለመሞከር ለማድረግ ለመፈጸም ያላቸው ፍላጎት በጣም ይጨምራል። ሰው የልጆቻችንን ትንንሽ ጥረቶች ማድነቅ ማበረታታት ያስፈልጋል። ሌላኛው ምርጫን ማስለመድ ለልጆቻችን ሁል ጊዜ እኛ በመረጥላቸው ብቻ ሳይሆን ምርጫን ስናስለምዳቸው በራስ መተማመናቸው፣ የአእምሮ እድገታቸው፣ ክሬቲቪቲያቸው በጣም ይጨምራል። ለምሳሌ ከቀላል ነገር ምሳ ወይም ደግሞ ቁርስ ፓስታ ይሁንልህ እንቁላል ይሁንልህ የትኛው ይሁንልህ ምን ይሰራል ሳይሆን የትኛው ይሁንልህ ብለን ስናስመርጣቸው ምርጫን በዛ ሂደት ውስጥ እየተለማመዱ ይመጣል። ይህም ለአእምሮ እድገታቸው ትልቅ አስተዋጽኦ አለው። ከዚህ በተጨማሪ ደግሞ ለልጆቻችን እንዲያደርጉ የምንፈልገውን ነገር በድግግሞሽ መንገድ ማሳየት ሶስት ሰዓት የሚተኙ ከሆነ ሁል ጊዜም ሶስት ሰዓት አንድ ሰዓት ራት በልተው ሁለት ሰዓት ጥናት ጊዜያቸው ወይም ደግሞ የተረትማ የሚነበብላቸው ጊዜ ከሆነ ሁል ጊዜ እንደዛ ስናደርግላቸው ስትረስ አይሆንም፣ ለሚሰሩት ስራ አይጨነቁም፣ ሁል ጊዜ ታይም ይኖራቸዋል። በታይም ጊዜያቸውን ጠብቀው በፕሮግራም መሄድ እንዳለባቸው ይማራሉ። ድግግሞሽን ማሳየት ለልጆች እንዲያደርጉ የምንፈልገውን ነገር በድግግሞሽ መንገድ በተመሳሳይ ሰዓት መንገድ ማድረግ ያስፈልጋል ማለት ነው። እነዚህንና ሌሎች የወላጅነት ጥበብን በመጠቀም የልጆቻችንን የአእምሮ እድገት መጨመር እንችላለን። በቀጣይ ሌሎች ልጆችን የሚመለከቱ ሀሳቦች ይዤላችሁ እመጣለሁ። የዛሬው ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚሁም በሌላ ጊዜ እንድንገናኝ ሰብስክራይብ እና የደውሏ ምልክት ተጫኑ። ለሌሎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉላቸው። ስላዳመጣችሁ አመሰግናለሁ።